በዶክተር ደሳለኝ ጫኔና በጠቅላይ ሚኒስትር ዶክተር አብይ አህመድ መካከል ከፍተኛ የሆነ ዱላ ቀረሽ ፍጥጫ ተደርገዋል። ኤርትራ በኢትዮጵያ ድንገተኛ ጥቃት ለመሰንዘር መሰናዳቷን የሚያረጋግጡ የደህንነት መረጃዎች ተገኝተዋል። በመጽሔታችን ይዳሰሳል። የኢትዮጵያ አየር ኃይል ድንበር ተሻግሮ አደገኛ የተባለ ጥቃት ፈጽሟል። በመንግሥት የጸጥታ ኃይሎችና በታጣቂ ኃይሎች መካከል አደገኛ ውጊያ ተደርጓል መከላከያ በአማራ ክልል ፋኖ፣ በኦሮሚያ ክልል ራሱን ኦላ ብሎ በሚጠራው ታጣቂ ኃይል ላይ ከባድ የሆነ እርምጃ ወስደን ደምስሰነዋል ብለዋል። ራሱን የአማራ ፋኖ ብሎ የሚጠራው ታጣቂ ኃይል የአንድነት ዘመቻ ከፍተናል፣ በቅርቡ አራት ኪሎ ጠብቁን ብለዋል። ዛሬ በእንግድነት ወደ ቤታችን የመጣችሁ ቤተሰቦቻችን እንኳን ደህና መጣችሁ ብለናል። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። ላይክና ሼርም አይረሳ። ወደ መጽሔታችን እንሻገር። ዶክተር ደሳለኝ ጫኔ መንግስት ጦረኛና ግጭት ጣማቂ ነው ሲሉ ፈርጀውታል። ባለፉት ሰባት ዓመታት በዶክተር አብይ አህመድ የሚመራው የብልጽግና መንግስት ሀገረ መንግስቱን ከተረከበ በኋላ አምባገነናዊ መንግስት ፈጥሯል። በአማራ ክልል፣ በኦሮሚያ ክልል እንዲሁም በትግራይ ክልል መንግስት በፈጠራቸው ግጭቶች ምክንያት በሚሊዮኖች የሚቆጠሩ ዜጎች ሞተዋል። መንግስት በፈጸማቸው ጥቃቶች ብዙ ሲቪሎችም ተገድለዋል። ብዙ ሰላማዊ ዜጎች ታስረው እየተሰቃዩ ይገኛሉ። በተለይም በአማራ ብሔር ተወላጆች ላይ የተለየ ማንነት ተኮር እስርና እንግልት እየተፈጸመባቸው ነው ሲሉ ተናግረዋል። የፖለቲካ ምህዳሩ መጥበቡን እንዲሁም ሐሳብን በነጻነት የመናገር መብትና የፕሬስ ነጻነት ሙሉ በሙሉ ታፍኗል ሲሉም ተናግረዋል። ዶክተር ደሳለኝ ጫኔ በፓርላማው መንግስታቹ በቄስ ጎበዞች መወድስ ይቀርብለታል እንጂ ህዝባዊ ቅቡልነት የለውም ብለዋል። እሳት ለብሰው እሳት ጎርሰው ምላሽ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብን በነጻነት መናገር ባይፈቀድ እንደዚህ በግላጭ አይሰድቡኝም ነበር። ከዚህ በፊት በዚህ ፓርላማ እርሱ አባል ከመሆኑ በፊት አባል ነበርኩኝ። ጦረኛ፣ ግጭት ጠማቂ የሚባሉ ግላጭ ስድቦች አይፈቀዱም ነበር። እኛ ሰውን ስለተናገረ ብቻ አናስርም። በኃይል መንግስት ለመገልበጥ ከሞከረ ግን እናስራለን። እርሶን ቢሞክሩት አይቀርሎትም ብለዋቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አክለውም እርስዎም መንግስት በሚፈጽመው ነገር ከተጠያቂነት አያመልጡም። የእርስዎ ፓርቲ ሊቀመንበር የመንግስታችን ካቢኔ አባል ናቸው። በየደረጃው በአዲስ አበባና በአማራ ክልል የመንግስት መዋቅር ውስጥ ፓርቲዎ ከመንግስት አብሮ እየሰራ ነው። ተጠያቂነት ካለ እርስዎም ከተጠያቂነት አያመልጡም ብለዋል ጠቅላይ ሚኒስትሩ። እርስዎ አንድ እግሮ ፓርላማ፣ አንድ እግሮ ጫካ ነው ያለው፣ ዳተኛነት ይታይቦታል ለፋኖ ታጣቂዎች በሚሰሩት ጥፋት ተጠያቂ ማድረግ አልፈለጉም ያሏቸው ሲሆን እርስዎ የድሮ ስርዓት ናፋቂ ነው ሲሉ ኮንነዋቸዋል። በተለይም የትግራይን ጦርነት በተመለከተ የተናገሩት ንግግር እጅጉን አነጋጋሪ ነበር። በትግራይ ጦርነት ጊዜ እርስዎ አዝማች አልነበሩም ወይ? ወዴት ነው ገለልተኛ የሚሆኑት ሲሉ ጠይቀዋቸዋል። ኤርትራ ኢትዮጵያን ቀድማ ለማጥቃት ዝግጅቷን ማጠናቀቋን የሚያረጋግጡ ተጨባጭ መረጃዎች ተገኝተዋል። ድንበር አካባቢ ከፍተኛ የተባለ ሜካናይዝድ ጦሯን ያሰፈረች ሲሆን በማንኛውም ጊዜ በኢትዮጵያ ያልታሰበ ጥቃት ልትሰነዝር ትችላለች ተብሏል። የተለያዩ ዓለም አቀፍ የደህንነት ተቋማት ኤርትራ ኢትዮጵያ በእርስ በርስ ጦርነት ተዳክማለች የሚል ግምገማ በመያዝ ከውስጥ ኃይሎች ጋር በማበር ሀገሪቱን ስጋት ወደማትሆንበት ደረጃ ማድረስ ለኤርትራ ታዛዥ የሆነ መንግስት ማዋቀር የኢሳያስ መንግስት የነደፈው ግብ መሆኑን አጋልጠዋል። ይሁን እንጂ ኤርትራ ገለልተኛ አካላት ስለ ጉዳዩ የሚያወጡትን ገለልተኛ መረጃ በማጣጣል ላይ አትኩራ የማዘናጋት ስራ እየሰራች ትገኛለች። ኢትዮጵያ ባላሰበችው ጊዜ አደገኛ ጥቃትም ልትሰነዝር እንደምትችል ነው መረጃዎች የሚያሳዩት። ኤርትራ አሁንም ጉዳዩን በማስተባበል ላይ ትገኛለች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ በአስመራ በሚገኘው የውጭ ጉዳይ ሚኒስቴር ዋና መስሪያ ቤት ለዲፕሎማቲክ ኮርፖሬሽን አባላትና እውቅና ለተሰጣቸው የተባበሩት መንግስታት ድርጅት ኃላፊዎች በኢትዮጵያ ለመፈጸም እያቀደችው ባለው ጥቃት ዙሪያ ስለሚቀርብባት ክስ ማስተባበያ ሰጥተዋል። ኤርትራ ኢትዮጵያን ቀድማ ለማጥቃት ማቀዷን በተመለከተ የፕሪቶሪያ ስምምነትና ኢትዮጵያ ቀይ ባህርን ለመቆጣጠር የምታደርገውን ጥረትና በቀጠናው ስለደቀነው ስጋት ማብራሪያ ሰጥተዋል ሲሉ የኤርትራ የመረጃ ሚኒስትር አቶ የማነ ገብረ መስቀል በኤክስ ገጻቸው አስፍረዋል። አቶ ኦስማን ባደረጉት ሰፊ ገለጻ በ2022 የትግራይ ግጭት ካበቃ በኋላ የኤርትራ ወታደሮች ወደ ኤርትራ ዓለም አቀፍ እውቅና ወደ ተሰጠው ድንበር እንዲዘዋወር ተደርጓል። ማንኛውም የኤርትራ ወታደር አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር ወይም የሚጠቁም ማንኛውም ሰው ኤርትራን ለኢትዮጵያ የውስጥ ግጭት ተጠያቂ ለማድረግ ነው ያሉ ሲሆን እነዚህ ውንጀላዎች ገና ከጀምሩ ውድቅ ባደረጉት የቀድሞ የህዋት አባላት የቀረበባቸውና የኤርትራና የኢትዮጵያ ድንበር ኮሚሽን የመጨረሻ ውሳኔ ውድቅ በማድረጋቸውና በኤርትራ ስርዓት ለውጥ እንዲመጣ ከምንም በላይ ሲሰሩ በነበሩ የቀድሞ ለህወሓት አባላት የቀረበ ነው ሲሉ አስረድተዋል። የፕሪቶሪያ ስምምነት የኢትዮጵያ የውስጥ ጉዳይ አድርገን ስለምንመለከተው በዚህ ሂደት ውስጥ ጣልቃ የመግባት ፍላጎት የለንም ብለዋል። በትግራይ ጊዜያዊ አስተዳደር እና በህወት መካከል እየተካሄደ ባለው የውስጥ ግጭትም የኤርትራ መንግስት ምንም አይነት ሚና የለውም። ተቃራኒ የሆኑ ውንጀላዎችን ወይንም ክሶችን ሙሉ በሙሉ ውድቅ አድርጋል። ኤርትራ የኢትዮጵያን የተዛባና ጊዜ ያለፈበት የባህር ዳርቻ ፍላጎት እና የባህር ኃይል ጦር ሰፈር በዲፕሎማሲ ወይም በወታደራዊ ኃይል ይሁን ግራ ተጋብታለች። በዚህ ረገድ ኤርትራ ዓለም አቀፉ ማህበረሰብና የሚመለከታቸው አካላት የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርግ ትጠይቃለች ብለዋል ኦስማን ሳለህ ኤርትራ የኢትዮጵያን የባህር ጥያቄ ጊዜ ያለፈበት ብላ ከማጣጣል ባለፈ የሰጠችው ምላሽ ተመሳሳይና ተጨባጭ መረጃ የሌለበት እውነታውን የካደ ነው በአማራ ክልልና በኦሮሚያ ክልል በሰሞኑ እጅግ አደገኛ ውጊያዎች ተደርገዋል። በውጊያው በሁለቱም ወገን ብዙ ቁጥር ያለው የሰው ኃይል መሞቱን ብሎም መቁሰሉን ለማወቅ ችለናል። የሻቢያ ኃይል በኢትዮጵያ ድንገተኛ ጥቃት ለመሰንዘር ዝግጅቱን እያጠናቀቀ በመሆኑ የውስጥ ኃይሎች ከሻቢያ እንዳይሰሩ ያለመ ጠንካራ ዘመቻ መጀመሩን ነው ተንታኞች የሚናገሩት። ሰሞኑን በአማራ ክልል የተለያዩ አካባቢዎች በኮማንዶች የታገዘ የተለያየ ከባድ ምድር አንቀጥቅጥ ውጊያዎች ተደርገዋል። የኮማንዶ ክፍለ ጦሩ በፋኖ ታጣቂ ኃይል ላይ አስፈላጊውን እርምጃ ወስደዋል ሲል መከላከያ ሰራዊቱ ያደረሰን መረጃ ያመለክታል። በሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ ራሱን የአማራ ፋኖ ብሎ የሚጠራው ታጣቂ ቡድን ከፍተኛ አመራርና የህዝብ ግንኙነት ኃላፊ የነበረው አብርሃም አሰፋ በቀለ ከነ አባላቱ በኮማንዶ ክፍለ ጦሩ በተወሰደበት እርምጃ ተደምሷል ይላል መከላከያ ሰራዊቱ ያደረሰን መረጃ። የክፍለ ጦሩ አዛዥ ኮሎኔል አበበው ሞላ ሰራዊቱ ኦፕሬሽኑን የፈጸመው ከአንጾኪያ ገምዛ ወረዳ አስተዳደር አባላት ጋር በተቀናጀ መልኩ በተገኘ መረጃ መሆኑን ገልጸው የደረሰውን መረጃ ተመርኩዞ ባደረገ ብርቱ ክትትል ከእይታ በመሰወርና በሌሊት እና በተለያዩ አቅጣጫዎች በመክበብ የቡድኑ አመራር ከነ አባላቱ ተመቷል፣ ተሽከርካሪንም መማረክ ተችሏል ብለዋል። የሰላም ጥሪን ባልተቀበሉ የሸኔት ታጣቂዎች ላይ የሚወሰደው እርምጃ ተጠናክሮ መቀጠሉንም መከላከያ ሰራዊቱ ያደረሰን መረጃ ያመለክታል። በምዕራብ ሸዋ እና በደቡብ ሸዋ ዞኖች እና አካባቢዎች የተሰማሩ የማዕከላዊ እዝ ህዳሴ ኮር እና የጋሻ ኮር አባላት የሸኔ ታጣቂ ኃይል ላይ በጥምረት በወሰደው የተጠናከረ እርምጃ ከፍተኛ ድል አስመዝግቧል ብለዋል ሰራዊቱ። የህዳሴ ኮር አዛዥ ብርጋዴር ጀነራል ታደሰ ተመስገን የሸኔ ታጣቂ ኃይል ላይ የሚወሰደው እርምጃ ተጠናክሮ መቀጠሉን ገልጸው ከጋሻ ኮር ጋር ጥምረት በመፍጠር በተወሰደ እርምጃ በታጣቂ ኃይሉ ቡድን ላይ ከፍተኛ የሆነ ሰብአዊና ቁሳዊ ክሳራ ማድረሱን ተናግረዋል። የጋሻ ኮር አዛዥ ኮሎኔል ጥራሁን ዱጉሳ በበኩላቸው ከእዝ ኮማንዱ በተሰጣቸው አቅጣጫ መሠረት የጋራ እቅድ አውጥተው መንቀሳቀሳቸውን ገልጸው ባደረጉት ኦፕሬሽን በርካታ የታጣቂ ቡድኑ አባላት ሲደመሰሱ ስልሳ የሚሆኑትን መማረክ መቻሉን ተናግረዋል። በተደረገው ኦፕሬሽን በርካታ የቡድኑን የነፍስ ወከፍ መሳሪያዎች፣ እንዲሁም የተለያዩ አይነት ተተኳሾች በቁጥጥር ስር መዋላቸውን ገልጸዋል። የአማራ ፋኖ በሸዋ ሰባ ለ ሰባ ክፍለ ጦር ብሎ ራሱን የሚጠራው ታጣቂ ኃይል በካራ ድጉማ ግንባርና በሳር አንበሳ ግንባር በተደረገ ከፍተኛ ውጊያ ድል ተጎናጽፈናል ብለዋል። በዚህ ውጊያ ላይ በካራ ለጎማ ግንባር ልዩ ስሙ አርሴ ማሁዳዴ የተባለ ቦታ ላይ ባደረሰው የደፈጣ ውጊያ የመከላከያ ሰራዊቱን መኮንን ከእነ አጃቢዎቹ ገንለናል ብለዋል። ራሱን የአማራ ፋኖ ብሎ የሚጠራው ኃይል ዘመቻ አንድነት የሚል ዘመቻ መጀመሩን ገልጿል። በዚህ ዘመቻ በተለያዩ የክልሉ አካባቢዎች የሚንቀሳቀሱ ኃይሎች በአንድነት በመንግስት የጸጥታ ኃይሎች ጥቃት የሚፈጽሙበት እንደሆነ ነው የተነገረው። ዘመቻው በመላው አማራ ክልል ትናንት ሌሊት 10 ሰዓት አካባቢ መጀመሩን ከፋኖ ምንጮች የተገኙ መረጃዎች አመላክተዋል። ከዘመቻው አንዱ ደብረ ማርቆስ ከተማን ለመቆጣጠር የተደረገ ጥረት ሲሆን የመንግስት የጸጥታ ኃይሎች በፈጸሙት የተቀናጀ የመከላከል ጥቃት ፋኖ ከደብረ ማርቆስ አካባቢ መውጣቱን ለማረጋገጥ ተችሏል። ውጊያው በሌሎች የክልሉ አካባቢዎችም ቀጥሎ ተደርጓል። በዚህም ዘመቻ ፍጻሜ ባህር ዳር ወይም አራት ኪሎ እንገባለን ብለዋል ፋኖ። ከዚህ ዘመቻ በፊት ፋኖ ያወጃቸው ዘመቻዎች ዘመቻ መቶ ተራሮች እና እንዲሁም በሞቱ አዋጊዎቹ ስም ያደረጋቸው ዘመቻዎች ይህ ነው የሚባል ውጤት የተገኘባቸው አልነበሩም። የኢትዮጵያ አየር ኃይል የኢትዮጵያን ድንበር ተሻግሮ አደገኛ የተባለ የአየር ጥቃት ሰንዝረዋል። ጥቃቱን የሰነዘረው ከአሜሪካና ከቱርክ የአየር ኃይል በጣምራ ሲሆን የሶማሊያ ጦር በፕሬዝዳንት ሐሰን ሼክ መሐመድ የተቀናጀ ግድያ ሙከራ መደረጉን ተከትሎ በአልሸባብ ላይ ለከፈተው ጠንካራ ዘመቻ በአየር ሽፋን በመስጠት አልሸባብ ላይ ከፍተኛ ጉዳት ማድረሳቸውን ለማወቅ ችለናል። የኢትዮጵያ አየር ኃይል በአልሸባብ ላይ ጥቃት ሲሰነዝር ይህ ለአራተኛ ጊዜ ነው። ውድና የተከበራችሁ የጥበብ ሚዲያ ተመልካቾች ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ የሚሰራ ሚዲያ ነው። የዛሬው መጽሔታችን በዚህ አብቅተዋል። ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ አክብሮት እንጋብዛለን። ሰላም።